ለው ማለት ነው። ነባሩ ኃይል ለረጅም ጊዜ የመስቀል ፍላወሩ መንግስት እያልን እንጠራው ነበረ። መስቀል ፍላወር አካባቢ ነበረ ሲሰባሰብ የሰነበተው ይሄ ኃይል አሁን በአገዛዙ ላይ እየደረሰ ያለው በየአቅጣጫው ምት የሚቋረጥ እንዳልሆነ ሲያውቅ ኦልድጋርዱ በኢሊሌ ሆቴል ተሰብስቦ በጥብቅ መምከሩ ተረጋግጧል። ምክክሩ የኦህዴድ ብልጽግናን ስልጣን በሚያቆዩ ወሳኝ ጉዳዮች ላይ ትኩረት ያደረገ ነው። እንደምታውቁት የኦህዴድ አሁን ያለው የአብይ አገዛዝ ከበስተጀርባ ሆነው እየመሩ ያሉ ጉልበት እየሆኑ ያሉ እነ ግርማ ብሩ የፊት ለፊት ገጽ ናቸው። ኦፍኮርስ ከጀርባ ሊባል የሚችል አይደለም። ነገር ግን በኦልድ ጋርዱን ቲም የሚያንቀሳቅሱት አንዱ ነው። አባዱላ ገመድ አለ፣ ሽፈራው ጃርሶ አለ። እነዚህ ከነባር ዋና ዋና ከሚባሉ ሰዎች መካከል ነው። ሙላቱ ተሾመ ቀደም ሲል ፕሬዝዳንት የነበረው ሰው አለ። እነዚህ ከኦልድ ጋርድ ስብስቦች መካከል እነ ኩማ ደመቅሳ እነ ድሪባ ኩማ እንደ ሲኒየር አመራር በጉዳዩ ላይ እንዲመክሩበት እየተደረገ ነው የሚገኘው በአምባሳደርነት ከአገር ውጭ ያሉ በእያንዳንዱ ስብሰባ ላይ ይሄ የኦልድ ጋርዱ ኃይል በዙም እንዲከሰት ወይም በቪዲዮ አብሯቸው እንዲሰበሰብ እየተደረገ ነው፣ ምክክር እየተደረገ ያለው ነገርየው የው የኦህዴድ የስልጣን ኢራ ሰባት አመት ሳይሻገር ማጠናቀቂያው መድረሱን በተመለከተ በጭንቅ ነው ውይይት ያደረገ ያለው ኦህዴድ አስተማማኝ የሆነ የስልጣን ትሬት አለ በሚል ገምግሟል። ኦህዴድ ብልጽግና በግምገማው ስልጣኑ ከእጁ የወጣ መሆኑን በማመን ለጫካው የኦነግ ሀይልና ለከተማው አኩራፊ ሀይል እንዲሁም በውጭ ሀገር ለሚገኘው ኦሮሞ ፖለቲካ ሀይል የድረሱልኝ ጥሪ ማቅረብን ነው እንደ አማራጭ የወሰደ ወይም የወሰነው። እደግማለሁ የኦህዴድ የብልጽግና ሀይል ኦልድ ጋርዱ ባደረገው ግምገማ የኦሮሞ ብልጽግና የሚባለው ወይም ኦህዴድ ብልጽግና ስልጣን ከእጁ እየወጣ መሆኑን አረጋግጠናል በሚል የገመገሙት ለዚህም ይሄ ሁኔታ በአጠቃላይ የጋራ ጥቅም የሚያስቀር ስለሆነ በሚል በጫካ ያለው የኦነግ ሀይል በፍጥነት ከአኩራፊነት እንዲወጣ የሚል ማን ነው እና ከነሱ ጋር እንዲቀላቀል በከተማ ያለው አኩራፊው ሀይል እንደዚሁ ከነሱ እንዲቀላቀል ጥያቄ አቅርቧል። ምክክሩ እነዚህ የወዴድ ባለስልጣናት እንዴት አድርገው በስልጣን መቆየት ይቻላል የሚል ምክረ ሀሳብ ላይ ያተኮረ ነው። በድጋሚ እንዳላልፈው አሁንም ቲጂ የሁል ጊዜም ደጋፊያችን የኢትዮ ሰገነት ቻናልን በዚህ ቻናል የሚተላለፉ ፕሮግራሞችን ለመደገፍ ደጋፊ ሆና ሰፖርተር ሆና ተመዝግባለች። ቲጂ እናመሰግናለን። በየዕለቱ ከምታደርጊው ድጋፍ ባሻገር ለሌሎችም አርአያ ሊሆን በሚችል መልኩ የቋሚ አባልነት ምዝገባ ስላረሽ ቋሚ አባልነት የተመዘገቡ አካላት እንደምታዩት ከለሩ ለየት ይል እና የባጅ አላቸው። እንደየገቡበት እንደት እየተመዘገቡበት አይነት የተለያዩ ባጆች አሏቸው እና እዚያ ኮሜንት ባር ላይም ማን ነው በአባልነት የተመዘገበ አልተመዘገበም ይለውን በባጆቹም ልታውቁት ትችላላችሁ እና በርከት ያለ ሰው የተከታተልን ያለው ብዙዎቻችሁ ወደዚህ መዝገብ ብትገቡ በቃ ኮምፕሊትሊ ከውጭ የሚመጣው እና ከውስጥ መደበኛ ተከታታዩ መካከል ክሊር የሆነ ልዩነት እንዲኖር ያደርጋል። በሀገር ውስጥና በውጭ ያላችሁ ልዩነቱን እንረዳለን። በተለይ በውጭ ያላችሁ ናችሁ በቀላሉ ለመመዝገብ የምትችሉት እንግዲህ ኦልድ ጋርድ የሚባለው እንደ ኮይንድ እናደርገው መረጃው እንዲኖራችሁ ሞዴድ ውስጥ ጀነራሎቹ አሉ፣ ባለሀብቶች አሉ፣ ቅድም ከጠቀስኩላችሁ ውጭ ከተቃዋሚ የፖለቲካ ኃይሎች አሉ። በዚህ የሆቴሉ ስብሰባ ውስጥ ከተገኙት መካከል ማለት ነው። የተቃዋሚ ፓርቲ አመራር ነን የሚሉ የኦህዴድ ተቃዋሚ ነን የሚሉ አካላት ግን የኦሮሞን ሕዝብ ጥቅም እናስከብራለን ብለው ከተሰባሰቡና ከተደራጁ ድርጅቶች መካከል የተወሰኑት ስብሰባ ላይ ተገኝተዋል። ከታወቁ የኦሮሞ ባለሀብቶች መካከል የተወሰኑት ለዚህ ጉዳይ የተመረጡ ተገኝተዋል። የወታደራዊ አመራሮች፣ የኦሮሞ ተወላጅ የሆኑ የመከላከያ ውስጥ ያሉ ባለስልጣናት በኢሊሌ ሆቴል በተደረገው ስብሰባ እንዲገኙ ተደርጓል። እንግዲህ ጠርቀምቀም ብለው ነው ስብሰባውን ያካሄዱት። ቀደም ሲል እንዳልናችሁ ስልጣን ከወዴ ልጅ እየወጣ ነው። ይሄ ሁኔታ መቀልበስ አለበት፣ የሚል ምክክር ነው የተደረገው። ስልጣን ከእጃችን እየወጣ ነው ከሚለው የስጋት ምክክር በመነሳት በጫካ ያለው ኦነግ በአስቸኳይ በእርቅ እንዲቀላቀልና አብሮ እንዲቆም የሚል ጥሪ ነው። ከተማ ውስጥ ያለ ግን በፓርቲም የተደራጀ ያልተደራጀ፣ ተጽዕኖ ፈጣሪ ግለሰብ ወዘተረፈ በአስቸኳይ ወደዚህ ውስጥ እንዲካተት የሚል ጥሪ አቅርበዋል። በዲያስፖራ ያለው ኃይል አሁን ከፍተኛ ግፊት እያደረገባቸው ያለውን ኃይል አይ ቲንክ እነ ጀዋርን ጨምሮ ፊታቸውን መለስ እንዲያደርጉና ሙሉ በሙሉ ስልጣን ከወዴ ልጅ እንዳይወጣ አብረን ንቁም የሚል ጥሪ ነው እንዲቀርብ ውሳኔ የተላለፈው። ይህንን የሚያስፈጽሙ አካላትም እንግዲህ መመሪያ የሰጧቸውና እንዲያስፈጽሙ ትዕዛዝ የሰጧቸው አካላት አሉ። እነዚህ ምንድን ነው የሚያደርጉት የሚለውን ወደ ዝርዝሩ ደግሞ እንደገና እሄዳለሁ። ናኒ ተፈራ እናመሰግናለን። ደጋፊያችን የኢትዮ ሰገነት ቻናል ለሚያዘጋጃቸው ፕሮግራሞች በአባልነት በደጋፊ አባልነት በመመዝገብ ተከላቅላለች። ዛሬ የአባላት ምዝገባ ከሱፐር ቻትና ሱፐር ስቲከርም ከፍለውና በጣም እናመሰግናለን። እስኪ አባል ያልሆናችሁ እንደዚሁ የወሰናችሁ ጆይን ብታደርጉ መልካም ነው። እንደዚሁ እየደገፋችሁን እያገዛችሁን እንቀጥላለን። ናኒን ግን ከልብ እናመሰግናለን። ወደ መረጃው ስናልፍ ተከታታይ ወታደራዊና ይቅርታ ጥሪ የቀረበላቸው ቅድም እንዳልኩት የነ ጃልመሮን እነ ጀዋር ሽምግልና እንዲላክባቸው ነው ውሳኔ የተላለፈው። እነዚህ መረጃዎችን ያመለክታሉ። ስልጣኔን ሌላ ከሚይዘው እናንተ ብትይዙት ይሻላል፣ ተሰባሰቡ የሚል ማማለያ ንግግርም ነው። አብይ አህመድ እያነሳ ያለው ይህ ነገር ያዋጣ ላያዋጣም ሌላ ነገር ነው። እንደምታውቁት አብይ በፊት ለፊት የሚናገረውና በጀርባ የተለያየ ነገር ከቲፔሌፍ ጋር ያኔ የምታውቁት ነው። ከጀርባ እየተደራደረ በፊት ለፊት በንፋስ ላይ የተበተኑ ዱቄት ናቸው፣ ከነዚህ ጋር ድርድር የለም፣ ለህግ ልናቀርባቸው እየሰራን ነው፣ ምናምን የሚል እያለ ነበር። ህዝብ የሚያጭበረብረው እኛ ነበር እውነቱን የምንነግራችሁ። እዚህ ቦታ ተገናኝተዋል፣ እዚህ ቦታ ተደራድረዋል፣ ይህንን እየሰሩ ነው፣ እንዲህ እያደረጉ ነው እያልን የምናቀርብ የነበርነው እኛ እኛ እየወተወትን እና ይሄንን እያልናችሁ እኛ እየወተወትን እና አረባካችሁ አብይ ይሄ ነው እያልን የማይሰማ ነበረ። በጣም በጣም ብዙ ብዙ ብዙ እንደ ማጆሪቲው እየሰማል ነበር። በኋላ ነው ከራሱ ውድቀት ህዝቡ የተማረው ማለት ይቻላል። አሁንም የምንነግራችሁ ኢቨን ለኦሮሞ የፖለቲካ ሀይሎች ቅርብ ጊዜ የአብይ አህመድ አካሄድ ገብቷችሁ፣ ይህ አካሄድ አገሪቷን ያፈርሳል የኦሮሞን ህዝብ ችግር ውስጥ የሚከት አካሄድ ነው እየሄደ ያለው። ፕራክቲካሊ አሁን ለኦሮሞ ህዝብ በጠላትነት ቆሞ ነው። ወጣቱን በገፋ አስሯል። የሚቃወሙትን እየፈጀ ነው። ለስደት እንዲዳረጉ እያረገ ነው። ከዚያ ውስጥ የተመረጠ የተወሰነ የጀልዱ ኃይል ከጅማ የተውጣጣና የሸዋ ጀልዱ አካባቢ ያለ የተወሰነ ኃይል በኦሮሞ ህዝብ ስም ስልጣን ተቆጣጥሮ ሀብት ከሀገር እያሸሸ ስለመሆኑ እራሳቸው የኦሮሞ የፖለቲካ ኃይሎች ተረድተው እውነቱን አውቀው ምላሽ እንዲሰጡበት ሆኗል። ይሄ የምታቁት ሀቅ ነው። እንዲህ ያለ ሁኔታ ሲፈጠር በተቻለ መጠን ፈጣን ተገቢ ምላሽ መስጠት ያስፈልጋል። የጊዜው አብይ አህመድ በሚያነሳቸው ማጭበርበሮች ሲምፕሊ ወደ ግራና ወደ ቀኝ የሚሉ ከሆነ የህዝባቸው ዘላቂ ጥቅም ያጣሉ። የሆነ ሆኖ የህዝብ ዘላቂ ጥቅም የሚገኘው በኦሮሞ ህዝብ ስም ስልጣን ተቆጣጥሮ ከሀገር ሀብት በሚያሸሽ አካል አይደለም። ሲጨንቀው ኑና ስልጣን እናንተ ተረከቡ በዚህ መንገድ ነገሮችን ካብኳኳ በኋላ በጓሮ ከአብይ አህመድ ላይ የምትቀበሉ ስልጣን ሊኖር አይችልም።

ሮ እናንተ ተሰባስባችሁ ከአብይ አህመድ ጋር ወይ ስለፈጸማችሁ ይፈቅድላችኋል ማለት አይደለም። ስለዚህ ኢትዮጵያ ውስጥ መሰረታዊ ስር ነቀል ለውጥ እስከሚመጣ ድረስ ከአብይ አህመድ የሚመጣ ማናቸውንም ነገር ባለመቀበል በአቋም መጽናትና ይህንን ስርዓት ታግሎ አስወግዶ ለኢትዮጵያውያን በእኩልነት ለኢትዮጵያውያን በሙሉ በሰላም የሚኖርበት ንጹ አየር የሚተነፍሱበት ሁኔታ መፍጠር ያስፈልጋል። አሁን የተፈጠረው አናርኪዝም የመንግስት መዋቅሩ የመንግስት የሚባል አፓራቶስ ራሱ የመንግስት መዋቅር የሚባለው አካል የገባበት ስምሪት፣ ዘረፋ፣ የፈጸማቸው ወንጀሎች በአለም አቀፍ መድረክ ዓለም አቀፋዊ ህግ ሆነው የወጡ የጦር ወንጀሎችን የፈጸመ በሰብአዊነት ላይ የሚፈጸም ወንጀል የፈጸመ አሁንም እየፈጸመ ያለ በአማራ ህዝብ ላይ ድሮን እያዘነበ ያለ ህዝብን እንደ ህዝብ ፈርጆ በጠላትነት እያሳደደ ያለ ይህ አገዛዝ ስልጣኑ ቅርቃር ውስጥ መግባቱ ሲረዳ፣ ስልጣኔ ፈተና ውስጥ ገብቷልና፣ ኑ፣ ግድ የላችሁም የሚለው ጥሪ በማንኛውም መመዘኛ የኦሮሞን ህዝብ ጥቅም ሊያስከብር የሚችል አይደለም። ይሄ እንቅስቃሴ በተወሰነ ደረጃ ይሳካልኛል ብሎ ካሰበ ከኦሮሞ ህዝብ በኩል እየተነሳ ያለውን ቁጣ ሊያለሳልስና ሊያረግብልኝ ይችላል በሚል የሚያደርገው ሙከራ ነው። ሶ ይሄ ስርዓት አደገኛ ነው። አደገኛ ስርዓት ደግሞ መለወጥ፣ መወገድ አለበት። የሚመጣው ስርዓት በእኩልነት ላይ የተመሰረተ መሆን አለበት የሚል ጥያቄ ከሆነ ያን የእኩልነት ስርዓት እንዲመጣ መታገል ብቻ ነው አማራጩ። ቅርስ በጣም ከልብ እናመሰግናለን። ሁልጊዜም ደጋፋችን በቻናሉ የሚተላለፉ ፕሮግራሞችን እየደገፋችሁ ነው። ተድላ ኃይለማርያም በጣም እናመሰግናለን። ይህን ስለምታደርጉም ከልብ ከልብ ምስጋና አለን። እግዚአብሔር ይስጥልን። አሁንም የገባችሁ ሌሎቻችሁ ደግሞ ላይክ ሼር በማድረግ ሰብስክራይብ በማድረግ ይሄ ኖቲፊኬሽን ስላልደረሳቸው ወደዚህ ያልገቡ እንዲገቡ በማድረግ ረገድ ትብብር አድርጉ። ልቀጥል። ተከታታይ ወታደራዊና ፖለቲካዊ ስብሰባዎች የጭንቀቱን ጥግ የስጋቱን ልክና የምጡን የመጨረሻ መጀመሪያ አመላካች ተደርጎ ሊወሰዱ የሚችሉ ናቸው። የኦህዴድ ብልጽግና ወታደራዊ መሪዎች በጋራ ወታደራዊና ፖለቲካዊ መፍትሄ ያሉትን እያነሱ በጣሉበት መድረክ ላይ በጫካ ያሉ የኦሮሞ ታጣቂዎችና በውጭ ያሉ የኦሮሞ የፖለቲካ ኃይሎችን በማምጣት ስልጣንን መታደግ አማራጭ የሌለው ጉዳይ ነው በሚል ነው ሲመክሩ የዋሉት። በዚህ ጉዳይ ላይ እንግዲህ ስምምነት ላይ ደርሰዋል የሚያሰኘው ከወታደራዊ ኃይሉም ከባለ ሀብቱም ከሃይማኖት ሰዎች እና ከፖለቲካ አመራሮቹ ወልድ ጋርዶቹ በሙሉ የተሰባሰቡበት ይሄ ስብሰባ በተጽዕኖ ሊፈጥሩ ይችላሉ የሚባሉ ሽማግሌዎች በአስቸኳይ ተመልመለው እንዲሄዱ የሚል። ይህም ሆኖ የአቢሲኒያ ኢምፓየር እያሉ ነው የሚጠሩት። አሁን ያለውን ትግል የአቢሲኒያ ኢምፓየር በሚል የጥላቻ ሙቀት የሚነዳው ኦዴድ በገንዱማ ከሚፈተነው ከሌላኛው የኦሮሞ ፖለቲከኛ እና ሊግ ጋር በተቃርነው የቆመ ነው። እንደ ሁኔታ ተንታኞች ገለጻ አድማጮች፣ ነገሩን ጥቂት ፈታ ሲደረግ የባረንቱ እና የቦረና ልጆች መገዳደልን ተመርኩዞ እርግማን የሚል አፈ ታሪክ ያለው ገንዱማ በወንዝነት የተመራ የጎንጆች ትግል መሆኑ የታሪክ አጥኚዎች ዋቢ ይጠቅሳሉ። ይህ ውርስ አሁን ድረስ በዘለቀው የኦሮሞ ኃይሎች የፖለቲካ ኃይሎች ውስጥ የውስጥ ሽኩቻ ፈጥሮ ጎልቶ የሚታይ ነው። በሌላ በኩል ዘጠና ዘጠኝ በመቶ የቀድሞ የኢህአዴግ አባላት የተሰባሰቡበት ብልጽግና በስሩ ባሉ አመራሮችም መታመስ ውስጥ የሚገኝ ነው። በመገምገም ልምዳቸው የብልጽግናን የቁልቁለት ጉዞ አስቀድመው የሚያውቁት እነዚህ አመራሮች በየቢሮ ከማጉረምረባቸው ጎን ለጎን በእላፊ ቃላት መሰዳደብ ውስጥ መግባታቸውም የመረጃ ምንጮቻችን ጠቁመዋል። ስርዓት ሲያረጅ፣ ነገር ሲያበቃ እንዲያሉ ሁኔታዎች ያው የተለመዱ ናቸው። በተለይ በተለይ የብአዴን ባለስልጣናት የኦህዴድ ገዢዎች ንዴት ማብረጃ ሆነው ነው የከረሙት። የኦህዴዶችን ንዴት በአዴዶችን በቃላት ኩርኩም አናታቸውን እየበሳቸው ነው እየዋለ ያለው። አብይ አህመድም በየዕለቱ እያዋረዳቸው ነው የሚገኙት። አብዛኛዎቹ እንዳውም ከበስተጀርባ የሌሉበትን እንዲህ የማድረግ አሞቱ የላቸውም ግን ኦህዴድ ስለማያምናቸው ተላላፊዎቹም ሆነው ጭምር ስለማያምናቸው አሁን አማራ ክልል ላይ ከቁጥጥር ውጭ እየመጣ ያለውን ትግል እናንተ ናችሁ እየመራችሁ ያላችሁት የሚል ነው ክስና ወቀሳ እያቀረበ ያለው። የኢሊሌ ሆቴል የስብሰባ ምጥ ለነጀዋር የሽምግልና መልእክተኛ መላክና የአቢሲኒያ ኤምፓየርን ተባብረን ንቅበር እናንተም ተተኪያችን ሁኑ የሚል ይዘት ያለው ነው። እነጀዋር ይሄንን ተልቆ ይሄንን ሽምግልና ይቀበላሉ አይቀበሉም? ቀጣዩ ስቴፕ ምን ይሆናል የሚለው የምንከታተለው እንደተጠበቀው ነው። ሽምግልናውን ቢቀበሉት ባይቀበሉት የሚያመጣ ፋይዳ ምንድን ነው? እንኳን እነ ጀዋርን ከዲያስፖራ እነ ጃልማሮን ከጫካ እነ መረራ ጉዲናም በተቋሚነት ከቆሙበት ቀጠና እነ ዳውድ ኢብሳን ከከተማ ኩራፊነት ምድብ በማሰባሰብ ኦህዴድ የፈለገውን ያክል አሁን በጀመረው መንገድ ቢሰራ ይህን ሃይል አሰባስቦ አክቹዋል አሁን ያለውን የትግል ሂደት መለወጥ ይቻለዋል ወይ ነው ጥያቄው። ኢትስ ኢምፖሲብል ዘ ኦንሊ ቲንግ ኦዲድ ሊያደርግ ሊሆን የማይችል ግን ሊሞክረው የሚችለው ነገር ቢኖር አሁን ባለው ሁኔታ በሁሉም መስክ እየተደረገ ያለው ትግል ቀጥሎ፣ ስልጣኑ እያበቃለት መሆኑን ከተረዳ የፌዴራሉን ስልጣን ተቆናጦ በግድ ገዛቸዋለሁ እንደማይችል ይህንን ያውቀዋል። እጁ ላይ መከላከያ ደህንነት የሚባለው ተቋም እየፈረሰ እንደሆነ ያውቋል። ስለዚህ ቱ ዘ ማክሲመም ሊሆን የሚችለው